አሰላሙ አለይኩም ራህመቱላሂ በረካቱ። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላማችሁ ብዝዝ ይበል። እና የሮዛ ጓደኛ ሱማያ የሰጠቻትን ስጦታ ማለት ነው ጣለችባት፣ በጭንቅላቷ ላይ አዞራ ጣለችባት ማለት ነው ለምን ትለብሻለሽ፣ እሷ ምን አርግታባትን፣ አርግታባት እንደመጣኝ ምን ታውቂያለሽ? ለምንድን ነው የምንለብሽው ብላ አውልቃ ወረወረችባት ማለት ነው። ሮዛ ደግሞ እንዳያዩቻት እንግዲህ፣ በትንሹም በትልቁም እንደ ሕፃን ማልቀስ ነው በቃ። እሷ ስራዋ እንደዛ ነው የምላችሁ ጋይስ። እና እቺ ጓደኛዋ ራሱ ሲጀመር እንትን ናት ትጠራጥራለች? ተጠራጥራ አሁን አንስታ ማለት ነው ከአንገቷ ላይ የጣለችው ። ሲጀመር ሱማያን እንትና ቺሮዛ ተፈራ ስለፈራቻት በቃ ወይ በንጹ ልቧ መታ ስጦታ ሰጣት። እኔ ወድሻለሁ እና አንቺን ማጣት አልፈልግም ብላ የራሷን የራሴን የራሷን ካንገቷ ላይ አወጣ ለሷ ስጦታ ሰጠችም ማለት ነው እና ጋይስ እንግዲህ ተንኮል ሱማያ ደግሞ ተንኮል ብታስብ ኖሮ ሲጀመር ቪዲዮ አቀርጽም ነበር። ያኔ ሳቀርጽ ነው የሆነ ተንኮል ሰርታባት መሰራውን ሰርታባት የምትሄደው ማለት ነው። እና ሙንኪል በንጹ ልብ ስለመጣች እንደዛ ወደ ሌላ አዙሮ አስበው ፈርታ ይሆናል ሮዛ ማለት ነው። ሲጀመር ሮዛ መኳ ሰይድ ኔታዎቹ እኔ ሱማያ ከኔ ስር እየቀረች አይደለም፣ እየተከታተለችኝ እያሳደደችኝ ነው። ስለዚህ አንተም ማግባት አልችልም አለችው ማለት ነው። ሌላ ነገር አለ ወይ? የሆነ ነገር እቺ ጓደኛዋ ደግሞ አቡሉ ላይ የሆነ ነገር አርግታ ሰኢድን እምቢ እንድትል የሆነ ነገር አርግታበት አመታ ይሆናል እንጂ ሮዛ ሰይድን በጣም ነበር የምትወደው ደግሞ ለሱ ብላ ነው መድኃኒትም የጠጣችው፣ እሱን አላጣም ብላ ነው መድኃኒቱን የጠጣችው ብላ ስታወራ ነበር። እንግዲህ ጋይስ፣ ግራ ያጋባል እነሱ ነገር አለመሆን ደግሞ አንዳንዴ ዲራ እኔ ሲጀመር ዲራማ እየመሰለኝ ነው እናንተ የልጅ ትንሽ እውነት የሚመስለው ማለት ነው የልጅቷ አልቅሻ ላይ ስቅስቅ ብላ ስታለቅስ እሱ ላይ ትንሽ እውነት የሚመስል ይመስለኛል። ግን እንጂ ሌላ እንጂ ሰይድ እና ሱማያ ራሱ አብሮ ያሉ ይመስለኛል። እኔ ሲጀመር እንደ ራሴ ያሳም ማለት ነው። አውቆ ድራማ እየሰሩብን እየተጫወቱብን ይሆናል አሉ። ማለት ነው ጋይስ ግራ ሲያገባ ነው። እውነት ከሆነ እቺ ሮዛም እንግዲህ አላ የተሻለውን የሷ ሲጀመር ከአላህ ከመጣኮ ለምሳሌ ሱማያ ስር ስሯ ሄደች፣ ምን አድርገች ምንም ብታረጋት ማለት ነው። እውነት ሰኢድ ባሏ ከሆነ ከአላ ላይ ከአላ ጋር የተጻፈላት ከሆነ ታገባዋለች። ግር ርስቋ ካልሆነ ሰይድ ካልሆነ ማለት ነው። ከአላ ካልተጻፈላት መቼም አታገባውም። እንኳን ክሎሪክስ ብትሞት ራሱ ማለት ነው አታገባውም። ሰዒድ እና ሱማያም ስርስሩ ስለሄደች ሰኢድ ሲጀመር ማግባቱን አይተው ሱማያ ደግሞ የሚያናድረት አንደኛ ጓደኛዋ ስለሆነች ነው እንጂ ሌላ ሴት ብትሆን ምናምን እንትን አትልም ነበር ስር ስሮ አትከተላትም አሁን ጓደኛ ስለሆነች በቃ እንዴት ግን እኮ ያን አድዳሩ ላይ ስታስቡት ማለት ነው ባሏችሁ ስንት አመት አብራችሁ የለፋችሁበት እናቱ ስንት አመት የሰው ሀገር አብራችሁ የለፋችሁበት ስንት በቃ ያለ አይደል ብዙ መከራ አሳልፉ መጨረሻ ላይ ይህ ብሎ ሌላ ሴት ገንዘብ ሲኖረው አንድ ላቆላ ያኖርልኝ ግን ከባሉ ወላሂ ግን ሴፍቲ አኪድ ማይቀና ሰው የለም ማትቀና ሴት የለችም በባሏ ግን ያኔ ብትመለስለት እንደዛውም ሆኖ ብትመለስለት ማየው አሪፍ ነበር ያኔ ጥሩ ነበር ደስ ነበር ግን ምን ያረጋልም ቢያለች እሷ እንግዲህ ሰይድም ሌላ ማግባቱን አይቀርም ሮዛ ምስኪን ታሳዝናለች ግን ሰው ልጁም በጣም ተወደው ነበር ምስኪን ምን ይደረጋል እንግዲህ ረስቆ አይደለም እንደዛ ነው የምላችሁ ጋይስ፣ ያየሁትን ማውራባችሁ ግራ ገብቶኝ ማለት ነው። እና ላይክ ማረጋችሁን እንደረሱ፣ ደሞ ለምን ትሳደባላችሁ? ምን አጠፋው እንዴ? ሱማያንም እኮ መጥፎ ነገር የተናገርኩት ነገር የለም። እና እኔ ሁለቱንም እወዳለሁ። በነገራችን ላይ ሱማያንም ሮዛንም ሁለቱም አንድ ናቸው ለእኔ። ሁለቱም ሴት ናቸው፣ ምንም የማለያያቸው ነገር የለም። ወላሂ በተለይ ሱማያ አሁን በጣም ነው የምወዳት። ለምን እንደኛ ሰው ለምን የስደተኛ እህታችን ናት። እኔ በተለይ የስደተኞች ሴቶች በጣም ነው የማከብራቸው የምወዳቸው። ለምን ብዙ ላይፍ ያሳለፍን እኛ ቁስላችንን እኛ ነን እንጂ ሌላ ሰው ማንም አያውቅም። ስለዚህ ሱማያም ለኔ እንትን ናት፣ አከብራታለሁ፣ ወዳታለሁ። ያኔ ማይከበር ሰው የለም። እንደዛ ነው። ሮዛም ደግሞ ደሞ ምስኪና ስጀመረ ሁለቱንም እየተጣጣሉ ሁለቱንም ያኔ እኛ ልንሸቅልበት ነው እንጂ ለሌላ ክፉ ነገር አይደለም። እንደዛ ነው የምለው። ጋይስ እንግዲህ ላይክ አድርጉ፣ ቪዲዮዬን ሰብስክራይብ ማድረግ እንዳልረሱ ደሞ ጀዛካላው ከይረን ሰብስክራይብ ለምታረጉም ላይክን ለምታረጉም